ይህ የኢትዮብዮች ንረቶት ቻናልነው የፓይሰስ የኅዳር ወር ሁለት ሺ ዐስራ ስምንት ዓመተ ምረት ትንበያይ ጀብዱ የሥራና የፍቅር መታጠፊያ ወር ሰላም ሰላሙድና ህልም ዓላሚ ፓይሰሶች እንኳን ወደ ቻናላችን በሰላም መጣችሁ የኅዳር ወር ደርሰዋል። እናም ለእናንተ ይህ ወር ልክ እንደ አንድ ትልቅ ጀብዱ ነው ከቤት ውጭ ያለ ማንኛውም ቦታ የምትሉበት ከተለመደው የዕለት ተዕለት ኑሮ ወጥታችሁ አዲስ ነገር ለማየት አዲስ ቦታ ለመሄድ አዲስ ነገር ለመማር እና አዲስ ሰው ለመተዋወቅ ከልባችሁ የተመኛችሁበት ጊዜ አለ። የጉዞ ጥማታችሁ ከምንም በላይ የጨመረበት ወቅት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 ፓይሰስ የህዳር ወር 2018 አጠቃላይ ትንበያ የጀብዱ ጥሪ። እስከ ህዳር 12 ድረስ ፀሐይ በእናንተ ዘጠኛ ቤት፣ በጉዞ በእውቀት እና በራይ ቤት ውስጥ ትጓዛለች። ይህ ማለት አዲስ ልምዶችን እና ጀብዶችን የምትመኝበት ጊዜ ነው። አእምሮአችሁን ከፍ የሚያደርጉ ነገሮችን ትፈልጋላችሁ። ጉዞ፣ ቅዳሜና እሁድን ተጠቅማችሁ አጭር ጉዞ አድርጉ ወይም ደግሞ ትልቅ የአየር ጉዞ አቅዱ። ትምህርት፣ መንፈሳዊ ትምህርቶችን፣ አውደ ጥናቶችን ወይም አዲስ ነገር የምትማሩባቸውን ኮርሶች ጀምሩ። ስራ ፈጠራ፣ የራሳችሁን ስራ ለመጀመር የምታስቡበት እና ሐሳቦቻችሁን የምታጋሩበት ጊዜ ነው። የሙያዊ መነሳሳት። ከጥቅምት 25 ጀምሮ የተግባር ፕላኔት የሆነው ማርስ ወደ አስርኛ ቤታችሁ የሙያና የስኬት ቤት ይገባል። ይህ ማለት አመቱን በጠንካራ ሁኔታ ለመጨረስ ከፈለጋችሁ ማርስ ይደግፋችኋል። ለመስራት፣ ከሰዎች ጋር ለመገናኘት እና ጥሩ ዕድሎችን ለመያዝ የሚያስችል ታላቅ ጉልበት ይኖራችኋል። የሜርኩሪ ፈተና ጥንቃቄ ከህዳር አንድ እስከ ህዳር 20 ድረስ ሜርኩሪ ወደ ኋላ ይጓዛል። ይህ ማለት ያለ በቂ ዝግጅት ወደ ምንም ነገር ዘላችሁ አትግቡ። ማንኛውን ሙሉ ከመፈረማችሁ በፊት በደንብ አንብቡ። ትንሽ ስህተት እንኳን ትልቁን እቅዳችሁን ሊያበላሽ ይችላል። የሳተርን መስተካከል ትልቁ መልካም ዜና ሳተርን የዲሲፕሊን ፕላኔት በእናንተ ምልክት ፓይሰስ ውስጥ ወደፊት መጓዝ ይጀምራል። ይህ ለህልሞቻችሁ እና ለምኝቶቻችሁ በቁም ነገር እንድትሠሩ እና ኃላፊነት እንድትወስዱ ያደርጋቸዋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የፓይሰስ የህዳር ወር 2018 የፍቅር ትንበያ፣ በህልም እና በእውነት መካከል። ወደ ፍቅር ሕይወታችሁ ስንመጣ የህዳር ወር በሁለት የተለያዩ ፍላጎቶች መካከል ይከፍላችኋል። ዓላማ ያለው ፍቅር፣ ከጥቅምት 25 ጀምሮ ማርስ በሙያ ቤታችሁ ውስጥ ስለሚሆን ጠንካራ እና ዓላማ ያለው ግንኙነት ትፈልጋላችሁ። ትልቁን ራእያችሁን የሚደግፍ ምናልባትም አብራችሁ ቤት ቤተሰብ፣ ወይም ንግድ የምትመሰርቱበትን ሰው ትመኛላችሁ። ጀብደኛ ፍቅር በሌላ በኩል ከጥቅምት 27 ጀምሮ ቪነስ ወደ ዘጠኛ ቤታችሁ የጀብዱ ቤት ትገባለች። ይህ ደግሞ በእምነት ላይ የተመሠረተ እርምጃ እንድትወስዱ ይፈትናችኋል። ከተለየ ባህል ከሆነ ሰው ጋር ልትወዱ ትችላላችሁ። ለመቃወም የሚከብድ በጣም አስደሳች የሚመስል የፍቅር ዕድል ልታገኙ ትችላላችሁ! የሜርኩሪ ማስጠንቀቂያ ፓይሰሶች፣ እዚህ ላይ ትልቁ ፈተና ይመጣል። ቬነስ በተፈጥሮ ህልም አላሚ ያደርጋችኋል። ገና በደንብ የማታውቁትን ሰው ፍጹም አድርጋችሁ የማሰብ አዝማሚያ ይኖራችኋል። ሜርኩሪ ሬትሮግሬድ ደግሞ በቅርት እና በእውነታ መካከል ያለውን መስመር የበለጠ ያደበዝዘዋል። በስሜት ልትወሰዱ ትችላላችሁ። በተለይ በህዳር 17 ላይ በሚኖረው ታላቅ የውሃ ትሪያንግል ጊዜ ስሜታችሁ በጣም ይጎላል። ነገር ግን ስሜታችሁ ብቻ እንዲመራችሁ አትፍቀዱ፣ እውነታውንም አትርሱ። የፓይሰስ የህዳር ወር 2018 የሙያና የገንዘብ ትንበያ። የዓለም አቀፍ ዕድሎች። በገንዘብ ረገድ ዓለም አቀፍ አስተሳሰብ እንዲኖራችሁ ከዋክብቱ እየመከሩ ነው። ከሩቅ የሚመጡ ዕድሎች። ፀሐይ እና ቪነስ በዘጠኛ ቤታችሁ ውስጥ በመሆናቸው ዕድሎች ከሩቅ ቦታ ሊመጡ ይችላሉ። ዓለም አቀፍ ደንበኞች፣ የኦንላይን ሥራዎች፣ ከትምህርት ጋር የተያያዙ ፕሮጀክቶች። የሙሉ ጨረቃ እድል በጥቅምት ሃያ ስድስት የሚውለው ሱፐርሙን የግንኙነት ቤታችሁን ያበራል። ይህ ከሚዲያ ጋር የተያያዘ እድል ወይም ከጽሑፍ ከማስተማር፣ ወይም ከቴክኖሎጂ ጋር የተያያዘ እድል ሊያመጣ ይችላል። ከወራት በፊት የጀመራችሁት ውይይት በመጨረሻ ፍሬ ሊያፈራ ይችላል። የሜርኩሪ እና የጁፒተር ጥንቃቄ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 ሁለት በሙያችሁ ላይ ስሩ። ማርስ ዓመቱን በጠንካራ ሁኔታ እንድትጨርሱ ይረዳችኋል። ሦስት በጥንቃቄ ተጓዙ። በሜርኩሪ ሬትሮግሬድ ጊዜ በችኮላ አትወስኑ። ዝርዝሮችን በደንብ አጥኑ። አራት በፍቅር ሚዛን ጠብቁ፣ በዓላማ እና በጀብዱ በህልም እና በእውነት መካከል ሚዛናችሁን ጠብቁ። አምስት ራዕያችሁን ገምግሙ። የቆዩ ፕሮጀክቶችን እንደገና ተመልከቱ እና ለወደፊቱ ተዘጋጅ ፓይሰሶች ከማንኛውም ሁኔታ ጋር ተላምዶ የመፍሰስ ልዩ ችሎታ አላችሁ። ይህንን ማድረግ ትችላላችሁ። ስለተመለከታችሁን ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንሆን። የሚገባችሁን ጀብዱ ፍቅርና ስኬት ሁሉ እመኝላችኋለሁ። ቸር ሰንብቱ።